ሰላም ሰላም ሰላምና ጤናን ፍቅርን በረከትን ያደልኝ ክብራትና ክብራን ሣድስ ቤተሰቦቼ እንግዲህ ዛሬ የሰማናቸው በጣም መሰረታዊ መረጃዎች አሉኝ። አራት መረጃዎችን ጠቁማቸዋለሁ። ከሰሞኑ በሰሜኑ የኢትዮጵያ ክፍል በተከናወነ የድሮን ድብደባ የሞቱ ንጹሐን ዜጎችን በተመለከተ የተሰማውን ጥልቅ ሐዘን የገለጸ አንድ ዓለም አቀፍ ተቋም ጉዳዩን አውግዞታል። በዚህ ዙሪያ ላይ መጠነኛ ቆይታ አደርግላቸዋለሁ። እንግዲህ ትላንት ማን ነው ዛሬ ለሊት ራሱ በተለይ ከትላንትናው ከሩሲያ በኪቭ ላይ ባደረገችው ድብደባ በኋላ የጦርነቱ ጨዋታ እንዴት እንደተቀየረ ጠቁሚያችሁ እንደነበረ ታውቃላችሁ። ከዛ ተከታትሎ እንግዲህ ከሰዓታት በፊት የሩሲያ ከፍተኛ ጄኔራል ግድያ ተፈጽሞበታል በሞስኮ ያንንም ተከትሎ በጣም ዓለም አቀፍ ድንጋጤ መጥቷል የፕሬዚዳንት ትራምፕም በተለይ አንድ ራሱን የቻለ ኤንቮይ ልከዋል ወደ ሩሲያ ዛሬ ስብሰባ ነበራቸው በሞስኮ ከጥቃቱ ወይም ደግሞ ግድያው መፈጸም በኋላ ይሄ ነገር በመሆኑ የሚያሳየው አንድምታው ምንድን ነው የሚል ጉዳይ እናያለን። በሞስኮ የተደረገው በአሜሪካና በሩሲያ መካከል የደረገው ስብሰባ ውጤቱ ምንድን ነው? ነግራቸዋለሁ። እንግዲህ እሱ ብቻ አይደለም እየተነገሩ ካሉ ዜናዎች መካከል አንደኛው በሩሲያና በዩክሬን መካከል ያለው ጦርነት ስምምነቱ እንዴት ላይከናወን እንደሚችል ወይም ደግሞ ሙሉ ለሙሉ እንዳይከናወን ለማድረግ የሚያስችሉ ጉዳዮች እንዴት ሊፈጸሙ ይችላሉ በሚሉ ዙሪያ ላይ ቆይታ አድርግላቸዋለሁ። በጣም መሰረታዊ የሆነ መረጃ ነው፣ ውድ ቤተሰቦቼ ሌላኛው አንዲት ሴት እንግዲህ ገና የተወለደ ህፃን ልጇዋን በገንዘብ ስትሸጥ ወደ 300 ሺህ በሚጠጋ ብር ስትሸጥ በፖሊስ ቁጥጥር ስር ወድቃለች ወይም ተይዛለች። ጉዳዩ ምንድን ነው? እሱንም በዚህ ፕሮግራሜ ላይ አሳያቸዋለው። ከዚያ ሲያልፍና ሲሻገር ደግሞ በተለይ የዩናይትድ ኪንግደም መንግስት፣ በጣም ነው ደስ የሚል ውሳኔ የወሰነው ጸረ ሰዶማውያን ውሳኔ ወስኗል። በዚህም የተነሳ ሰዶማውያኑ በእጅጉ በእጅጉ ተቆጥተዋል። ይህንን በተመለከተ እንደገናም ደግሞ የዚህ በሰዶማውያን ላይ ጸረ ሰዶማውያን ህግ ዩናይትድ ኪንግደም ማጽደቋ በተቀረው ዓለም ላይ የሚኖረው አንድምታ ምንድን ነው የሚለውን ጭምር በዚህ ፕሮግራም ላይ አሳያቸዋለሁ። መምህርና ጋዜጠኛ ዐቢይ ይልማ ብሪያችሁ ቆይታ ላድርግ። እውቀት ታላቁ እግዚአብሔርን ታከብራለች። እንግዲህ ውድ ቤተሰቦቼ ከመሰረታዊ መረጃዎቹ ልጀምር። በሰሞኑ በኢትዮጵያ በሰሜኑ ክፍል ላይ በደረሰ የድሮን ጥቃት ማለትም፣ ገደብ በተባለው አካባቢ ከተማ ውስጥ በአማራ ክልል የድሮን ጥቃት ደርሶ እንደነበረ ይታወቃል እና ይህም በተመለከተ የዓለም የአብያተ ክርስቲያናት ካውንስል የሚባል ተቋም አለ። ደብሊውሲሲ የተባለ ተቋም አውግዟል። uh, WCC condemns ድሮን attack in Ethiopia በሚል ዜናው እየተነገረ ይገኛል። ከዛ ጋር ተያይዞ እንግዲህ የካምፓኒ ወይም የተቋሙ ሬቨረንድ ፕሮፌሰር ዶክተር ጀሪ ፒላይ የተባሉ ሰው ይህን ተመልክቶ ግልጽ የሆነ አቋማቸውን ተገልጸውታል። ኮንሰርን ለዚህ ጉለ ጉዳዩ ያለን ኮንሰርንና ጥልቃዘን መግለጽ እንፈልጋለን በተለይም ንጹሃን ለሆኑ በዚህ ጉዳይ ላይ ለተሰውት ዜጎች የተሰማንን ጥልቅ ሐዘን በእውነት እንገልጻለን፣ የሚለውን ሀሳባቸውን በደንብ አድርገው ገልጸውታል። እንደሚታወቀው ከአንድ መቶ በላይ ንጹሐን ዜጎች ናቸው እንደተገደሉት የተነገረው። ይህንን በተመለከተ ህፃናትም ልጆችም በዚህ ግድያ ውስጥ ተካተዋል። እንደገናም ምናልባትም በፕራይመሪ ትምህርት ቤቶች ላይ በኮሚኒቲ አክቲቪቲስ ላይ የነበሩ የህብረተሰብ ክፍሉ አካላት በዚህ ደረጃ ላይ ነው ግድያ የተፈጸመባቸው። በጣም ጥልቅ የሆነ የሚያናድ ነገር እንደሆነ ይታወቃል ይሄ ጉዳይ። ከዚህ ጋር ተያይዞ እንግዲህ ዓለም አቀፍ ተቋማቱ ቅሬታቸውንና እና ሐዘናቸውን እንዲሁም ደግሞ ኮንደምን የማድረግ የማወገዝ ስራ እየአሰሙ ከተገኙት መካከል አንዱ ደብሊው ሲሲ ወይም ደግሞ ወርልድ ካውንስል ኦፍ ቸርች የተባለው ተቋም ስሜቱን መግለጹን መጠቆሙ ወዳለው ወደ ሌላ መረጃ ለለፍ አንዲት ሴት እንግዲህ የወለደችው ገና ትኩስ ማህፀኗ ሳይደርቅ ያንን ፅንስ ከተወለደ በጥቂት ቀና ልዩነት ሸጣለች እና በዛ ነው የተያዘችው። እሷን በተመለከተ ጠቁማቸዋለሁ። ከዛ ሲያልፍ ደግሞ የዩናይትድ ኪንግደምን በተመለከተ የተነገረው ነገር በጣም የሚገርም ነው። በዩናይትድ ኪንግደም መሰረታዊ ነገሮች በጣም ጠንካራ ጠንካራ የሚባሉ ፀረ አውሮፓዊ የሆኑ ሕጎች በየጊዜው ትታወቃለች። በጣም አክራሪ ማህበረሰብ ነው። እንግዲህ ምንድን ነው ይደረገው? በዩናይትድ ኪንግደም እንደተለመደው ሴት የሚለውን ቃል ፍቺ በመዝገበ ቃላት ውስጥ እንዲካተት ለማድረግ ምዕራባውያን የሚጠቀሙበት በጣም ብዙ መንገድ አለ። ይሄ ነገር በመሆኑ የተነሳ ሴት የሚለውን ነገር በዲክሽነሪም በመዝገበ ቃላትም በሕግም በምዕራቡ ዓለም ሲተረጎም አብዛኛዎቹ ግብረ ሰዶማውያን ማለትም ጾታቸውን ከወንድ ወደ ሴትነት ያስቀየሩትን ሁሉ ጨምሮ ሴት እነሱንም ያካታል የሚል ጠንካራ ህግ እንደነበረ ይታወቃል፣ እንዳለም ይታወቃል። ይሄ ነገር ግን በዩናይትድ ኪንግደም አይሰራም ከዚህ በኋላ። ስለዚህ ዩናይትድ ኪንግደም ሴት በሚለው ፍቺ ላይ የሚገዛው ለተመሳሳይ ጾታ ቦታዎች፣ በባህል በጦርነት በሌሎችም ቦታዎች ላይ ተጽዕኖ በሚኖር ደረጃ ላይ ነው ውሳኔው የተወሰነው። የዩናይትድ ኪንግደም ጠቅላይ ፍርድ ቤቱ እንግዲህ አንዲት ሴት የምትባለው ባዮሎጂካል ጾታ ሲኖራት ብቻ ነው በሚል እርፍ ያለ ምላሽ ወይም ህግ አጽድቀዋል። ስለዚህ በተለምዶ በተፈጥሯ ስትወለድ አንዲት ልጅ ሴት ከሆነች ሴት የሚለው እሷን ነው ማለት ነው። በዚህም የተነሳ እንግዲህ በሀገሪቱ የእኩልነት ህግ ትራንስጀንደር የሚባሉ ሴቶችን አይጨምርም ማለት ነው ይሄ እነዚህ ጾታቸውን ያስቀየሩ ከወንድ ወደ ሴትነት የተቀየሩ ሰዎች በመታጠቢያ ቤት፣ በሆስፒታል ክፍሎች፣ በስፖርት ክለቦች፣ በሌሎችም ውስጥ ለትራንስ ሴቶች መጠለያ ይሰጣል። እንደሚታወቀው ይሄ ላይ በጣም ከፍተኛ ተጽዕኖ እንደሚያሳድር የግብረሰዶማውያን ማህበር እየጮሁ ይገኛሉ። ስለዚህ ሴት እና ወንድ ብሎ በመታጠቢያ ቤቶች ይለጠፋል ማለት ነው። ስለዚህ ሌላ ራሷን ጾታውን ያስቀየረ ከወንድ ወደ ሴትነት የተቀየረ ሴት ነኝ ብሎ መጠቀም ወይም ደግሞ ለብቻ ይሄ ይደረግልኝ ብሎ ማለት አይችልም። ስለዚህ በተፈጥሮ ሴት ሆኖ የተወለደ ብቻ ነው ሴት ሆኖ መሰጠት ያለበት የሚል ሕግ ጸድቋል። እንግዲህ ከትላንት ወዲያ ባለፈው ሮብ ነው የጸደቀው የፍርድ ቤቱ ውሳኔ። በሀገሪቱ የእኩልነት ሕግ የሚባል አለ ወደ 2010 የወጣና በዛ ውስጥ ሴት የሚለውን ቃል በመግለጽ ብቻ የተገደበ እንደነበረ ይታወቃል። ይሄ ማለት እንግዲህ ትራንስ ሴቶች ወይም ጾታቸውን ያስቀየሩ ከወንድ ወደ ሴት እንደ ሴቶች ከዛ እድል እንዳይጠቀሙ ያደርጋቸዋል። ምንም እንኳ ከሌሎች አይነቶች ያው መድሎ እንደሚጠበቁ ማለት ነው፣ ግን በፆታቸው ምክንያት እናገኛለን ብለው የሚሉትን ጥቅም ሁሉ ድርምስምሱን ነው የሚያወጣባቸው። ነገር ግን በተግባር የፍርድ ቤቱ ተጽዕኖ ቤቱ ከተቀመጠው ማለትም በየቤቱ ሰውየው የራሱን ነገር ማድረግ ይችላል። በፍርድ ቤት፣ በህግ ቦታዎች፣ በፐብሊክ ኤሪያ በማንኛውም ነገሮች ላይ ምንም አይነት ተጽዕኖ በፆታ ልዩነት መምጣት ወይም በግብረሰዶማውያን ምክንያት የሚመጣውን ተጽዕኖ ለማስቀረት ከፍተኛ ሕጉ እገዛ ያደርጋል። የዩናይትድ ኪንግደም የእኩልነት ተቆጣጣሪ የሚባል ተቋም አለ እና ውሳኔውን ተከትሎ በነጠላ ፆታ ቦታዎች ላይ የአዲስ መመሪያ እንደሚሰጥም ተናግረዋል። ፍርዱ እንግዲህ በፆታ ትራንስፎርሜሽን መብቶች ዙሪያ ያለውን የፓላራይዝ ያደርገዋል ይህን ነገር ከጥቅም ውጭ ያደርገዋል የሚለውን ክርክር እንዲበረታ እንዳደረገው ይታወቃል። ጉዳዩ ያመጣው የሴቶች መብት ተሟጋች ቡድን አለ ለሴቶች ከስኮትላንድም ጋር የተያያዘ ጉዳይ ያላቸውና ከፍርድ ቤቱ ውጭ በጣም ብዙ የሚሰሩ ስራዎችን ለማገዝ ለመስራት እጅጉን ያግዘናል እና ስለዚህ በልጆቻችን ላይም በአእምሯቸው ላይም ይህን ተጽዕኖ እንድንቀይር በጣም ያደርግልናል፣ በሚል በግልጽ ተናግረውታል ማለት ነው። ስለዚህ እነዚህ ቦታዎች ለምሳሌ የሴቶች ብቻ መታጠቢያ ቤቶች፣ የመለዋወጫ ክፍሎች፣ በሆስፒታል ክፍሎች፣ ሆስፒታል፣ ሆቴሎች፣ ሆስቴሎችም ጭምር እስር ቤቶች፣ የስፖርት ክለቦች፣ የቤት ውስጥ ጥቃት የሴቶች መጠለያና ሌሎችም ጾታ ከተባለ ሴት ከተባለ በሴትነት ስትወለድ የነበረችዋት ሴት እነዚህን አገልግሎት በቀጥታ መጠቀም የምችለው እሷ ናት። ይሄ እንግዲህ በምዕራባውያን ላይ ከፍተኛ ከፍተኛ ብስጭት ነው የፈጠረው። በጣም የሚገርም አይነት ውሳኔ ነው፣ በምዕራቡ ዓለም እንደዚህ አይነት ውሳኔ አይጠበቅም። ስለዚህ አቋማቸውን ከለዩ በጣም ኮንሰርቫቲቭ ከሆኑ ህግና ስርዓት ካላቸው የዓለም ህዝቦች መካከል እንግሊዞቹ ናቸው፣ ይሄም ደግሞ ከነሱ ይጠበቃል ማለት ነው። ስለዚህ ይህንን በተመለከተ በደንብ በአእምሯችን ላይ ቦታ እንዲኖርና ተከታትሎ በዚህ ዙሪያ ላይ በደንብ ማንበብ መከታተል ይፈልጋል። ይህንን ለመጠቆም ያክል ይሄን መረጃ ላካፍላችሁ ብዬ ነው። ወደ ሶስተኛው መረጃ ልለፍ። እንግዲህ የአሁን ያለውን የሩሲያና የዩክሬን ጦርነትን በተመለከተ በግልጽ የምናያቸው አቋሞች እጅግ በጣም አደገኛ ተርኒንግ ፖይንት ላይ ነው የሚገኙት። ነገሮች እየተቀያየሩ ያሉበት ደረጃ ላይ ነው ያለው። ስለዚህ የመጨረሻ ትግል ነው አሜሪካ እያደረገች ያለችው። ይህም በተመለከተ እንግዲህ ከፍተኛ ትግል እየደረገ ካለበት ጉዳዮች መካከል አንዱ በቅርቡ የአሜሪካ የውጭ ጉዳይ ሚኒስተር በግልጽ ያስቀመጡት አንድ ሀሳብ አለ። ከዚህ በኋላ ዩክሬን እና ሩሲያ መካከል ያለው ስምምነት የማይመጣ ከሆነ በቀጥታ የአሜሪካ ከዚህ ስምምነት እጇን ታወጣለች የሚል ግልጽ የሆነ ማስፈራሪያ ተቀምጧል ማለት ነው። ስለዚህ ይሄን በተመለከተ እንግዲህ ግልጽ የሆኑ ነገሮችን ከዚህ ለይተን ይተን እንመለከታለን። አሁንም አብራችን ቆዩ። መምህርና ጋዜጠኛ ዐቢይ ይልማ ነኝ። እንግዲህ ክብራትና ክብራን የሣድስ ቤተሰቦቼ በጣም በጣም ከባድ ዜናዎች ነው የተሰሙ ያሉት። እንግዲህ ዛሬ የሩሲያ ከፍተኛ የሚሊተሪ ሰው ወይም ደግሞ ትልቅ አዛዥ ተገድለዋል፣ እና ይህን ተመልክቶ በጣም በጣም በርካታ ዓለም አቀፍ ድንጋጤ ፈጥረዋል። ምናልባት ሩሲያ ወደ በቀል እርምጃ የምትገባ ከሆነ በዚህ መልኩ ቀጥሎ ያለው በጣም አደገኛ ነገር ይዞ ሊመጣ እንደሚችል እየተነገረ ይገኛል። ስለዚህ የጦርነቱ የጎግና ማጎግ ጦርነት ቅርጹ በከፍተኛ ፍጥነት እየተለወጠ መሆኑን የሚያሳይ ጉዳይ እንዳለበት ታያላቸው። ዘለንስኪ በእርግጠኝነት ይሄን ጉዳይ ሊቀበለው አይችልም። ምክንያቱም እንዲህ አይነቱ ስምምነት የፖለቲካ ራስን የማጥፋት ወይም ፖለቲካል ሱሳይድ እንደሆነ ተደርጎ ነው የሚነገረው። ይሄ ሆነው እንግዲህ ዘለንስኪ በጣም በብዙ መልኩ የሚታወቁ ያው ሙቀት ሰጪ ወይም ዩክሬን የጠፋውን ባህረ ገብ መሬት መልሶ ለማግኘት የሚያስችል መንገድ ስለሌለ እውነታውን ለመቀበል ፈቃደኛ ባለመሆናቸው ነው። ዘለንስኪ መቀበል አይችሉም። ምክንያቱም እንዲህ አይነቱ ስምምነት የፖለቲካ ራስን ማጥፋት ነው፣ በማለት ሳይንቲስቶቹ ይገልጻሉ። በዩክሬን ውስጥ እንግዲህ በስበርስ ጦርነት የመቀስቀስ ጠንካራ አደጋን ይፈጥራል ይሄ ጉዳይ። ምክንያቱም ይሄ ከተሰጠ በኋላ በዩክሬን ውስጥ ያሉ ሌሎች አማጺዎች ዩክሬን ውስጥ ይሄን ያደረገው ዘለንስኪ ነው በማለት በዘለንስኪ ላይ የሚነሱ አማጺዎችን ይፈጥራል። እናም ይህን ለማድረግ በህገ መንግስት ላይ መልኩ የማይቻል ነው ማለት ነው። ኪየቭ እንግዲህ በግዛቷ ላይ በተጨባጭ ወረራ ላይ ምንም አይነት ስምምነት ቢፈጠር ኪየቭ ዩክሬን መቼም መሻገር የማትችለው ቀይ መስመር የገዛ መሬቷን መጥፋቱና ተቆርጦ መሄዱን መቀበል ነው። ይህንን የማይታሰብ እንደሆነ በግልጽ ይታያል። ፑቲን ደግሞ የሚፈልገው ይህንን ነው። ስለዚህ በዚህ መልኩ እንዴት ሆኖ ሊቀራረብ ይችላል የሚለው ሌላኛው ጥያቄ ነው። በሌላ አገላለጽ ምናልባት በ1974 ቱርክ ከወረራ በኋላ በደሴቱ ከነበረው የፖለቲካ ክፍፍል ጋር ተመሳሳይ የሆነ ዲፕሎማቲክ መንገድ ወደ ቆጵሮስ የመፍትሄ አቅጣጫ የነበረ ነገር አድርጋ እንደነበረ ይታወቃል። ያም ሁለቱም ወገኖች ሌላውን የሚያውቁበት ቢሆንም በመጨረሻ ግን የመስማማት ዘዴ አግኝተዋል። ነገር ግን ፑቲን የሚጠይቀው እና የሚገርመው ሁኔታ አሜሪካ፣ በተለይ አሜሪካ ለክሬምሊን ተስማሚ እንዲሆን በዓለም አቀፍ ደረጃ እውቅና ያለውን የአውሮፓ ድንበሮች እንደገና ለመንደፍ የሚያስችል ነገር ይዞ ሊመጣ ይችላል ማለት ነው። ይሄ ደግሞ በጣም ከባድ የሆነ ፍላጎት ይዞ ሊመጣ ነው። ከዚያ ፍላጎት እንግዲህ ግዙፍነቱ በጣም ብዙ ነው። በብዙ ደረጃዎች ያልተለመደም ነው። በመጀመሪያ የትራምፕ ተደራዳሪ ስቲቭ ዊትኮፍ የሚባሉ ሰው አሁን ዛሬም በሩሲያ አሁን ያንን ስምምነት በአውሮፓውያንና በዩክሬን ላይ ለመጫን እየፈለገች መሆኑን ያሳያል። ይሄ እንግዲህ ስምምነት ያው ለሩሲያ መሬት ተቆርጦ ወይም ደግሞ የያዘቻቸው መሬት ለሩሲያ ሰጥቶ በቃ ተስማሙ የሚል ነገር ያለበት ይመስላል። ይህን ነገር ደግሞ ለማድረግ አውሮፓውያኖቹ አይፈቅዱም፣ ዩክሬንም አትፈቅድም። ይህን ለማሳመን ጥረት እያደረገ እንዳለ መረጃዎች ያሳያሉ። እንግዲህ በጣም የሚገርሙ ነገሮች እዚህ ጋር መስማት ይቻላል። ፑቲን የትራምፕ አስተዳደር ከጎናቸው ለማሰለፍ በደረገ ስኬት በጣም ብዙ አርኪ ነገር እንደሌለ የሚያሳይ ነገር አለ። እንግዲህ ሞስኮ በዚህ ደረጃ ላይ በጣም ብዙ ጊዜ ነገሮች አሉ። ከጥንካሬው በጣም ጠንካራ ከሚባሉ አቋሞች በዘለለ ይህንን ነገር ለማስጠበቅ የሚካሄድበት መንገድ በጣም በጣም ወሳኝ የሚባለውን ጠላቷን ኔቶን ማናት ራሷ ኪቭ እንዳትቀላቀል ለማድረግ ወደ ኔቶ አባልነት እንዳትገባ ከማድረግም እንደገና ይህን ድንበር ሩሲያ አስጠብቃ ለመሄድ ከመፈለጓም ከሌሎች ነገሮች ስታዩ የፍላጎቱ በጣም ከባድ እየሆነ ይመጣል። ስለዚህ ጦርነቱን በእርግጥ ሩሲያ ታሸንፋ ማለት፣ ይሄንን ድርድር ሩሲያ አሸንፋ መሬት ተሰጥቷ ትወጣበታለች ወይ የሚለው የማይታሰብ እንደሆነ እየተነገረ ይገኛል። ሞስኮ ጊዜ በዚህ ደረጃ ላይ በጣም ብዙ ነገሮችን ለመስራት የሚያስችል ዘዴ ትጠቀማለች። እነዚህን ነገሮች በተመለከተ የሚሄደው ነገር ቀላል ውጤት ዙ ላይ ያመጣ ይችላል። ይሄ ብቻ አይደለም እንግዲህ ሩሲያ የምጠይቃቸው የድርድር ነጥቦች መካከል አንደኛው የዩክሬን መደበኛው የሕጋዊ የኃይል ክፍፍልን ነው። የዩክሬን የጦር ኃይሎች መጠን ላይ ገደቦች እንዲጣ እንግዲህ ውድ ቤተሰቦች ጉዳይ የተከናወነው በስፔን ነው። የስፔን ፖሊስ አዲስ የተወለደችውን ልጅ ለመሸጥ እናትየው እያደራደረች ባለችበት ሰዓት ነው በቁጥጥር ስር የዋለችው። የስፔን ፖሊስ እንግዲህ አራስ ልጇን በ2000 ዩሮ ማለትም በ2300 ዶላር የመራባት ህክምና ለሚያደርጉ ጥንዶች የሰጠችው ሴት በቁጥጥር ስር ለመዋል ተገድዳለች ማለት ነው። የፖሊስ መግለጫ እንዳስተዋወቀው ባለፈው ወር የ37 ዓመቱን ወጣት በማድሪድ ደቡባዊ ዳርቻ በሚገኝ ሞስቶልዝ በሚባል የመኮንኖች ቢሮ በቁጥጥር ስር ውለዋል። ሕፃኑን እንደገዙ የተጠረጠሩ ጥንዶችና ሁለት ዘመዶቻቸው በደቡባዊ ኮርዶባ የምትባል ከተማለች በዛ ታስረዋል። ኤኤፍቢ ወይም አጃንስ ፍራንስ ፕሬንስ እንደዘገበው በቅድመ ምርመራ ሴቲቱ አዲስ የተወለደ ልጅዋን በ200 ዶላር ሁለት ሺህ ዩሮ ለባልና ሚስት ለመስጠት ኢኮኖሚያዊ ስምምነት ላይ እንደደረሰች ይናገራል። በኋላ ግን እንግዲህ ወሰርታ የሚባሉ ውጤቶች ታይተዋል። ሴትዮዋም ታስራለች። እንግዲህ ከዚህ ጋር ተያይዞ ሴትዮዋ ልጇን ወይም ፅንሷን አዲስ የወለደችን ለመሸጥ ያደረጋት ሁለት ሺህ ዩሮ በጣም ብዙ ብር ነው ያው አሁን ባለበት በአውሮፓ ውስጥ ስለዚህ ኢኮኖሚያዊ ኃይሏን ያጠነክርልኛል ብላ ስላመነች ያደረገችው እንደሆነ በግልጽ ተናግራለች። ግን ሴት ልጄን በመሸጤ ተጸጽቻለሁ በሚል እጅጉን በጣም በለቅሶ ደግሞ ትገልጻለች። ባልና ሚስቱም የከፈሉት ገንዘብ ካልተመለሰላቸው በቀር ህፃኗን ለመመለስ ፈቃደኛ አለመሆናቸውን ገልጸዋል። እንዲሁም ሴትዮዋ ለተለያዩ ወጪዎች ለመሸፈን አንድ ሺ ያክል ዩሮ ተሰጥቷት ነበርና ያን ሁሉ ጨምራ ትመልስ፣ ልጇን እንመልሳለን የሚል ብለው ነበረ። ግን ፖሊስ የጀምሮ ምርምራ ቀጥሏል። ሴትዮዋን በኮርዶባ ውስጥ ያለ አንድ የቤተሰብ ልጆችን የሚያሳድግ ተቋም አለ እዛ ውስጥ ወስዶ እንዲታደግ ወይም እዛ ውስጥ እንዲያድግ ለማድረግ እየተሰራ ይገኛል። ህፃኑ እንግዲህ ኮርዶባ ውስጥ ወደሚገኝ ህፃናት ጥበቃ ማዕከል ተላልፈዋል። ባለስልጣናቱ በ2022 ዓ.ም የሴቱን ልጆችን ስድስት ወንድ ልጆችን በቸልታ በመወንጀሏ ከእሷ አስወጥተው ለፖሊስ ወስደው እንደነበረ ይታወቃል። ተመሳሳይ ነገር ይኖራል የሚለውን ነገር እጠቁማለው። አሁንም አብራችን ቆዩ። መምህርና ጋዜጠኛ ዐቢይ ይልማ ነኝ።